ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ባላችሁበት ሰላማችሁ ብዝት ይበል። ዛሬ እንግዲህ በኖላዊ ድራማ በክፍል አርባ ሰባት መተናል ማለት ነው። ኖላዊ ድራማ እጅጉን በጣም ልብ አንጠልጣይና ፍጹም ደስ የሚል ቤተሰባዊ አስተማሪ ድራማ ነው ማለት ነው። ብዙ ነገሮቻችንን እንግዲህ እያየንበትም እርስ በራሳችንም እንግዲህ አንዳንድ ነገሮች ፎከስ እንድናደርግም ይረዳናል ማለት ነው። ልብ አንጠልጣዩ የኖላዊ ድራማ ፓርት ላይ ደርሰናል። እናም እንግዲህ የወይዘሮ ሜላት እናት መታለች ማለት ነው። ከያቅጣጫው እንግዲህ በሀናና በእርግብ በኩል እንግዲህ ባለው በተፈጠረው ጉዳይ ማን ነው ልጅ በሚለው ዙሪያ እንግዲህ ሁሉም ማሳስቧቸው ተመልክተናል ማለት ነው። እናም እንግዲህ ማን ይሁን የወይዘሮና የወይዘሮ ሜላትና የመስፍን ልጅ ማንኛዋነች? ሀና ወይንስ እርግብ? ውድና የተከበራችሁ አድማ የተመልካች ቤተሰብ ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ የሰብስክራይብ በተኑን ደግሞ በማጥቆር፣ ቤተሰብ የሆኑ ነባሮች ላይክ እና ሸር እንዲሁም ደግሞ ሀሳብ እና አስተያየታችሁን በማስፈር እንግዲህ ቻናሉን ተጋሩት ማለት ነው። እናም እንግዲህ የወይዘሮ ሜላት እናት እጅጉን በጣም ከወይዘሮ ሜላት ይበልጥ እንግዲህ ቅስሟ ተሰብሮ ለአስራ ስድስት ዓመት እንግዲህ በለቅሶ እንግዲህ የኖረች ሰው ናት። እናም እንግዲህ ከወይዘሮ ሚላት ይልቅ አያትየዋ በሀሴት በሐሴት መጥፋት እጅጉን በጣም በናፍቆት ከእነሱ ከቤተሰብ ስለተነጠለች እና ስለተለየቻቸው እጅጉን በጣም ሲያለቅሱ ሲያዝኑ ደስታን እንግዲህ እርቋቸው ለብዙ ዓመት ለአስራ ስድስት ዓመት እንግዲህ የቆዩ ናቸው። እናም እንግዲህ ዛሬ ላይ ሁሉም ከየቦታው ከየአቅጣጫቸው እንግዲህ መሰባሰብን እንግዲህ ጀምረዋል ማለት ነው። እናም እንግዲህ የወይዘሮ ሚላት እናት ወደ ልጇ ቤት አምርታለች ማለት ነው። እናም በድንገት ነው እንግዲህ ወደ ወይዘሮ ሚላት ቤት ያለምንም ስልክ እመጣለሁ ብላ እንግዲህ ሰዓት ነግራት ልጇን ሰርፕራይዝ አርጋታለች። በጣምም ተደናግጣለች ወይዘሮ ሚላት። ነገር ግን ከወይዘሮ ሚላት እጅጉን በጣም ሲያስጨንቃት እና ብሶተኛ ሁና ለረጅም ጊዜ ስታለቅስ የኖረችው አያትየዋ ነች። አያትየዋ ለሀሴት ወይንም አሁን ላይ እንግዲህ ሀና የወይዘሮ ሜላትን እናት ወይንም አያቷን እንግዲህ ጉልበት ስማም፣ እንግዲህ አያትዬዋ እጅግ በጣም ደስ ተሰኝተውም ተመልክተናል። ይህንን እንግዲህ አብራ የምትመለከተው ሰላምዬም እጅግ በጣም ደስ ተሰኝታል ማለት ነው። ሰላምዬ ለሀያቷ ያላትን ነገርና ሀና እንግዲህ የነሱ ልጅ ወይንም ደግሞ ትክክለኛዋ ሀሴት ሀና ነች ብላ ለአያቷ ነግራታለች። አያትየዋ ምንም እንኳን የምርመራ ውጤቱንም መቶ ቼክ ሳይታይም እንግዲህ የአያትነት ማድረግም ሰታት ጉልበቷን ማስማታለች ማለት ነው። በጣም ደስ የሚል የቤተሰባዊነት ቅልቅልም ተጀምሯል ማለት ነው። እናም እንግዲህ ይሄንን ያየችው እና የተመለከተችው በአዩሽ እጅግ በጣም እያሳሰባትም ትገኛለች። የምርም ግን የዲኤንኤ ምርመራው ይቀየር ይሆን? የዲኤንኤ ምርመራውም አሁን ላይ እንግዲህ ዶክተሮቹ እጅግ በጣም እንግዲህ ሲንጎራደድም ተመልክተነዋል። ሀናን አንዴ ነይ አንዴ ውጪ በማለትም እንግዲህ ግራ ገብቶት ሀናንም ግራ ሲያጋባው እንግዲህ ተመልክተናል ማለት ነው። ዶክተሩ የምን ተጽዕኖን የፈጠረበት ተጽዕኖ ፈጣሪዋ ወይዘሮ ባይሽ ነች ወይንስ የሀና አባት የገንዘብ ጉዳይ ነው? የገንዘብ ጉዳይ እንግዲህ ስለ ሀና አባት ሕክምና የገንዘብ ጉዳይ እሱ ያው እንደ ዶክተርነቱ የታመመበትን የህመሙን መፍትሄ ያው በሙያው እርዳታ ያደርጋል እንጂ ምንም አያስጨንቀውም። አሁን ላይ እንግዲህ ዶክተሩ እያስጨነቀው ያለው እውነትን እንዴት ብዬ እደብቃለሁ፣ እውነትን እንዴት ብዬ ውሸት አድርጌ ቀይራለው የሚል ነገር እጅጉን በጣም እያሳሰብም ነው። ይህም ጥያቄ ስለሚመላለስበት ሀናን አንዴ ነይ በማለትም እንግዲህ ይጠራታል፣ ወደ ቢሮውም እንድትሄድ ያደርጋል። ማውራት ይጀምርና እንዱሁም እያወራ ያለውን ነገር እንግዲህ ሳይጨርስ እንግዲህ ውጭልኝ ብሎም እንግዲህ ከክላስ ያስወጣትም ተመልክተናል ማለት ነው። በዶክተሩ ላይ እንግዲህ ሀና በምታየው ነገር እጅግ በጣም ግራ ተጋብቷታል። ሀኒዬ እያሰበች እየያሰበቻለችው እንግዲህ ባዩሽ እየቆፈረች ያለውን ጉድጓድ ሳይሆን አሁን ላይ ሀና ተጽዕኖ የፈጠረባት የአባቴ የህክምና የጤና ጉዳይ እንዴት ነው በማለት እንግዲህ ዶክተሩ በሚያሳያት ነገር ላይ እጅጉን በጣም ስታስብም ስተክዝም ተመልክተናል ማለት ነው ወይዘሮ ባዮች እንግዲህ ከአንድ በኩል መስፍን መቶባታል አሁን ላይ እናትየዋ መተዋል የ የወይዘሮ ሜላት እናት መታለች እና ምቾት እየሰጣት አይደለም ምክንያቱም ወይዘሮ ሜላትን በሰፊው ልታገኛት የምትችለው እነሱ ሳይኖሩ ሲቀር ነው። አሁን ላይ ግን ወይዘሮ ሜላትን አግኝታም ልታዘናጋትም ሆነ ለማበረታታትም እጅጉን እንግዲህ እድሉን አላገኘችም ማለት ነው። ወይዘሮ ሜላት ከየአቅጣጫው እንግዲህ በልጆቹ አባትና በእናቷ ተከባ ትገኛለች ማለት ነው። እናም አሁን ላይ ብዙ ምቾት አልሰጣትም ባዩሽ ማለት ነው። እናም እንግዲህ እውነት ሀና የዲኤንኤ ምርመራው ይቀየርባት ይሆን ባዩሽ ትቀይረው ይሆን? ዶክተሩስ ውስጥ እንደዛ የተጨነቀው በምን ምክንያት ነው? ሁላችሁም የተሰማችሁን ሀሳብ እና አስተያየት እንግዲህ በኮሜንት አስቀምጡ። እንግዲህ አሁን ላይ ነገሩ በጣም ግልጽ ያልሆነልኝ ነገር እኔ ባዩሽ እንግዲህ ሀና የወይዘሮ ሚላት ልጅ መሆኗን እንዴት አወቀች እንደደረሰችበት ነው ይህ እንግዲህ ግራ የሚያጋባ ነገር ነው። ወይዘሮ ባዩስ ሀና ትክክለኛ ልጇ መሆኗን እና የሀናን ፎቶ እና መስቀል የመስረቋ ነገር ማን ነው እንደኔ ግራ ያጋባው? እናም እንግዲህ ውድና የተከበራችሁ ቤተሰብ እጅጉን በጣም ደስ የሚያሰኝና ልብ አንጠልጣይ ድራማ ነው ማለት ነው። እንዲሁም ደግሞ ትልቅ የሆነ ቤተሰባዊነትን ትምህርቶችም አሉበት ማለት ነው። ብዙ ነገር ከሚቀርቡልን ነገሮች እኛ ማየት ብቻ ሳይሆን ወደ ራሳችንም እየቀየርን ብዙ ነገሮቻችንን በዙሪያችን ካሉት ሰዎችም ጋር እንግዲህ አንዳንድ ነገሮችን እንድናይበትም ይረዳናል ማለት ነው። ለምሳሌ እንግዲህ ባዩሽ የወይዘሮ ሚላት የቅርብና የበፊት አብሮ አደግ ጓደኛዋ ነች። ነገር ግን አሁን ላይ እንግዲህ ጓደኛ ማለት ሚስጢረኛ ብዙ ነገርን ሸፍኖ የሚይዝ ነው። የጓደኛን እንግዲህ ትርጉም የምናቅ ሁላችንም እናውቀዋለን እና ነገር ግን ባዩሽ እንግዲህ ሜላት ላይ እያደረገችባት ያለችው ነገር እጅጉን በጣም የሚያሳፍር የሚያሳፍርና በጣም የሚደብር ነው። እናም እንግዲህ ሰው የተወደደ ብቻ ጓደኛ ባልንጀራ ሊሆን ይችላል ማለቱ እጅግም በጣም የሚያሳስብ ነው። የወይዘሮ ሜላትን ጓደኛ ባዮችን አይተን ማለት ነው። እናም እንግዲህ በጣም በሚያሳዝን ሁኔታ ብዙ ጊዜ በምናምናቸው ሰዎች ላይ እንግዲህ እንደምንጎዳም እንግዲህ ያሳይናል ማለት ነው። እውነት ተደብቃ አትቀርም። አሁን ላይ የዲኤንኤ ምርመራው በባዮች በኩል ሊቀየር ይችላል ነገር ግን እውነት ተደብቃ አትቀርም፣ እና የሆነ ታይም ላይ እውነቱ መውጣቱ አይቀርም። ያኔ ወይዘሮ ሜላት ለባዩሽ ምን አይነት ስሜት ነው ሊኖራት የሚችለው? እናም እንግዲህ ውድና የተከበራችሁ አድማጭ ተመልካች ቤተሰብ እናንተም እንግዲህ የተሰማችሁን ሀሳብ፣ አስተያየታችሁን በኮሜንት አስፍሩልን ማለት ነው። ኖላዊ ድራማ በጣም ነው ደስ የሚለው። እናም እንግዲህ ትልቅ ትምህርትም አለው። ሁላችንም የተማማርንበት የምንጓዝ ይመስለኛል። ይህ የኔ አስተያየት ነው። እናንተም ሀሳብ አስተያየታችሁን እንግዲህ በኖላዊ ድራማ ማየትና መደምን መመሰጥ እንግዲህ የተመቻችሁ በኮሜንት አስቀምጡልን ማለት ነው። እናም እንግዲህ የዲኤንኤ ምርመራው መጥቶ እውነትን እስክምናውቅ ድረስ ሁላችንም ጓጉቶናል ማለት ነው። እናም እንግዲህ የምርም ሀንዬ እውን ይሆን ትክክለኛ ልጅ እንደሆነች በዲኤንኤ ምርመራ ውጤት ይረጋገጥላት ይሆን ወይንስ ይቀየር ይሆን የሚለውን ግምታችሁን እንግዲህ በኮመንት አስፍሩልን። ሆኖም ግን ሀና እጅጉን በጣም ትህትና በተሞላው መልኩ የወይዘሮ ሜላትን እናት እንዲሁም ለአስራ ስድስት ዓመት እንግዲህ ሀሴትዬ በማለት እጅጉን በጣም ከወይዘሮ ሜላት እንግዲህ በልጠው ሲያለቅሱና ሲያነቡ ሲንሰቀሰቁ ለነበሩት እንግዲህ ለወይዘሮ ሚላት እናት እንግዲህ ዝቅ ብላ እንግዲህ ትህትናን አሳይታለች ጉልበታቸውን በመሳም እንግዲህ ይህንን የተመለከተችው ሰላምዬ እጅጉን በጣም ደስ ተሰኝታ ተመስጣም ስትመለከታት እናትየዋም እንግዲህ አያትየዋም አንገታቸውን አቀርቅረው የሀናን ትህትና ሲመለከቱ ተመልክተናል ማለት ነው። በጣም ያጓጓል ትህትና እጅጉን በጣም ያስደስታል፣ ይመስጣል፣ በብዙ ሰው ዘንድም ተወዳጅነትንም እንግዲህ ያስገኛል። እና ውድና የተከበራችሁ የቻናሌ ቤተሰቦች እንግዲህ የኖላዊ ድራማን በእንደዚህ መልኩ እየተመለከትን እየተመሰጠን እየተደመምን እንገናኛለን እንገኛለን ማለት ነው። ውድ ቤተሰብ እንግዲህ እናንተም ኖላዊ ድራማን እንዴት እያያችሁት ነው? እንዴት እየተመለከታችሁት ነው የሚለውን እንግዲህ ምንስ፣ የትኛው ስፓርት እየመሰጣችሁ ይገኛል የሚለውን ሁላችሁም ሀሳብ አስተታችሁን በኮመንት አስፍሩልን። እንዳልኩትም እንግዲህ ይህንን ቻናል ሰብስክራይብ በማድረግ አበረታቱ ማለት ነው። እናም እንግዲህ በቅርብ ጊዜ እንግዲህ የናሙና ውጤቱ ወጥቶ ሁሉም ነገር ይፋ ይሆንና ሁሉንም ነገር የምናውቅ ይሆናል ማለት ነው። ግምታችሁ ግን ምንድን ነው? የወይዘሮ ሜላት ልጅ ሀና ወይንስ እርግብ፣ ማን ሆና ይሆን እንግዲህ ይፋ የሚደረገው? እናም ውድ እና የተከበራችሁ ቤተሰቦች እንግዲህ ለዛሬ የነበረን ቆይታ ይህን ይመስል ነበረ። በላይክ እና በሰብስክራይብ ግቡ ማለት ነው። በቀጣይ ክፍል እስክንገናኝ ባይ።